ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሆን ነው የሚለው ርዕሱ ይሆን። ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሆን። እግዚአብሔር እያንዳንዳችን ልንኖርበት የሰጠን መመሪያ፣ በልጁ በኩል የላከልን መመሪያ እንቢኖር እርሱን መጥራት ነው። እሱን መጥራት እሱን መጥራት ማለት በፊቱ መሆን እና መጸለይ አንዱ ትልቁ መርህ ነው። እና እንጸልይ፣ አባታችን ሆይ በሰማይ የምትኖር ብለን ነው የምንጀምር። ይሄ ራሱ ሰማይን ከምድር የሚያስታርቅ ትልቅ አባባልና ድንቅ ድምፅ ነው። መጀመሪያ ወደ እንትኑ ከመሄድ በፊት በነገራችን ላይ የሐዋርያስ ጸሎት ከአሁን በፊትም ደብዳቤ ጽፈህ ከሰላምታ ጋር ብለህ እንደምደመደመው እንደ የፕሮግራም መዝጊያ ጉዳይ አይደለም። ከዚያ ከበድ ያለ ከሁሉም ቢበልጥ እንጂ ምንም ሌላ ትክ የሌለው ጸሎት ነው በነገራችን ላይ። ትልቅ ጸሎት መዝጊያ አይደለም። ስካነር መጨረሻ ላይ ብለን ብለን ብለን ውለን መጨረሻ ላይ ስንደመድም በጌታ ጸሎት ስንጨርስ ጸሎቱን እያሰብን ከጸለይን በጣም ኃይለኛ ቻሌንጅ አለ እዛው። ያን ጊዜም እጠቅሻለሁ፣ ዛሬም እጠቅሳለሁ ለማስታወስ ወይም በወቅቱ ያልነበራችሁ ካላችሁ ጸሎቱ አባታችን ሆይ ከሚለው ጀምሮ ግሩም የሆነ መለኮታዊ ኃይል አለ። መለኮታዊ ኃይል አለ። ግሩም የሆነ ድምፅ አለ እዛ ላይ አባታችን ሆይ የሚለው ስንጠራ ነው። አባታችን ስንጠራ መጣን ለማለት አባታችን ሆይ ስንል መጣን ብለን ክብር እየሰጠን ነው። ክብር በመስጠት ነው እንግዲህ ምንድነው ስሙ ሞገሱን እየተመኘን እየናፈቅን የአባትነቱን ኃይል እየናፈቅን የምንጠራ ነው አባታችን ሆይ የሚለው ራሱ ትልቅ እንትን አለው እና በምንጠራበት ጊዜ ምኑኑ ቻሌንጅም ያደርገን ሄደን ሄደን ለምሳሌ በጣም ምሳሌ የምትሆነው የበደሉን ይቅር እንደምንል በደላችን ይቅር በለን እንላለን እና ይች አባባል ጊዜ እንዲሁ ካልሰማን በስተቀር ወይም ሰምተን እንዳልሰማን ወይም ለምንድ ነው? ወይም ደንዝዘን ወይም ደግሞ በቃ ነገሩን ችላ ብለን ካልሆነ በስተቀር እች ራሷ የየቀን ቻለንጅ ነች። የየቀን ቻለንጅ አባታችን፣ ነው የሐዋርያት ጸሎት ወይም የጌታችን የሱስ ክርስቶስ ጸሎት፣ የህብረት ጸሎት ብቻ ተደርጎም አይታሰብ መታሰብ የለበትም። ግላችንም በግላችንም ስንጸልይ የምንጸልይ ምክንያቱም ይህን ቻለንጅ ማለት አለብና እኔ መስክር ያለሁ ለአንዳንድ ወገኖች መስክር ያለሁ ለተከታታይ ጌታን ካገኘሁበት ለተከታታይ የመጀመሪያዎቹ ሶስት ዓመት እንኳ አዲስ እያለሁ ምንም ችግር የለብኝ። ከዛ በኋላ ግን ለተከታ ወደ አስራ ምናምን ዓመት ቻሌንጅ እያደረገኝ ቃል ቢኖር የበደሉን ይቅር እንደምንል በደላችን ይቅር በለን ወደ አሁኑ ያላልኳቸው ሰዎች ትዝ ይሉኝና፣ በቃ በቃ የቆየሁበትን ነገር ሁሉ ፉርሽ ያደርግብኝ መልሼን ንስ ያገባል እንዲህ በጣም ብዙ ቻሌንጅ አለኝ። ከሰማን ከሰማን በየቀኑ ስንጸልይ ከሰማን እች ቃል ራሷ ቻሌንጅ ታደርገናለች። እና የጌታ ጸሎት አላል አይደለም ለማስፈልገ አንደኛ ጋር ለመገናኘት ዋና ዋና መስመር እንደሆነ፣ ሁለተኛ ጸሎቶች በሙሉ እዚህ ውስጥ ስለተጠቃለሉ ብዙ ሀሳቦችን የያዘ እምቅ የጸሎት አጀንዳ ስለሆነ እንደ ዋዛ እንዳይታይ የሚለውን ሀይላይት ለመስጠት ነው። እና በመጀመሪያ አባታችን ሆይ ካልን በኋላ ስም ቀደስ እንላለን። ከዛ ደግሞ መንግስት ትምጣ እንላለን። ስም ቀደስ ስንል እንትኑ ለመስጠት ነው። እግዚአብሔር ቅዱስ ነው። በነገራችን ላይ እግዚአብሔር ቅዱስ ነው፣ እየቀደስ ነው። አይ አንዳንድ ጊዜ የምናስባለን እኛ እግዚአብሔርን ቀድስና ለመስጠት እያሰብን እየተናገር እንደሆነ አድርገን የምናስብ ብዙዎች ና። አይደለም ስሜ ቀደስ ስንል ስምህ በእኔ ላይ እንዲቀደስ እኔ እንድለይልህ ድጋለሁን ሀሳብን ለት የህይወት ልምምዴ የህይወት አምልኮት ልምምዴ አንተ ጋር ወይም ደግሞ ከድምፅ ጋር የተስማማ እንዲሆን እፈልጋለሁ ነው። ስም ይቀደስ ይባል ስንል ማለት እንዲታይ ነው። ግን አሁን መግቢያነት ይኸው በቂ ነው እና ቃሎቹ ራሳቸው ቅድስና እና በማመስገን ጸሎት መካከል ያለውን ይሄ ተግባቦት ማለት በእኛ እና በእግዚአብሔር መካከል ያለውን ተግባቦት የሚከፍት እኛ ውስጥ እግዚአብሔር ክብሩን ገልጾ ከእሱ ጋር ተስማምተን እንድንጓዝ የሚያደርግ መንግስት ትምጣ ስንል፣ እግዚአብሔር መንግስት ትምጣ፣ ሀሳብህ በእኔ ላይ ይንገስማ። መንግስት ሲጠራ ንጉስ ህዝብ አለ። ልክ መንግስት ትምጣ፣ እኔን ግዛኝ እንደማለ ሀሳብህ ይግዛኝ፣ ሀሳብህ ይቅደም እንደ ማለት ነውና በዚህ ሀሳብ ነው ወደዚህኛው ወደ ዛሬው አጀንዳ ምን እንደረደሩ የዛሬው ሀሳባችን ምንድን ነው ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሆን አላል ጸሎት አይደለም ፍቃድ በሰማይ ፍቃድ ምንድን ነው ፍቃድ አሁን ስለ ፍቃድ እዚህ ላይ ፍቃድ እግዚአብሔር ፍቃድ በሰማይ ያለው ፍቃድ በምድር ፍቃድ ፍቃድ ማለት ይሁንታ ማግኘት ማለት ነው። አለ ይሁን አድርገው አድርገው ተብሎ ይሁንታ ማግኘት ማለት ነው። ይሁንታ አግኝቶ ለመውጣት እና ለመግባት ይሁንታን ማግኘት ማለት ነው። ይሁንታ ለማግኘት ምኞታችን መሻታችን ከእርሱ ጋር የተስተካከለ እንዲሆን ወይም እሱ የፈቀደው እንዲሆን መጠየቅ ማለት ነው ውሳኔዎቻችንን እቅዶቻችንን ስራዎቻችንን ለጥበቡ ለስብ ለዙፋኑ ማስረከብና ሲጸድቅ ለመቀበልና ለመስራት ሰርቶ ለመገምገምና ለማደስ ግብር ለመክፈልና ተፈላጊውን ነገር ሁሉ ፍቃድ እንዳገኘ ሰው ማድረግ የሚገባንን ሁሉ እንድናደርግ ማለት ነው። ፍቃድ ምን ወስድ መሻታችን፣ ምኞታችን፣ እቅዳችን፣ ውሳኔዎቻችን፣ ስራዎቻችን ለጥበቡ ባለቤት ለእግዚአብሔር ለራሱ በዙፋኑ ፊት ለማስረከብ ከዛ ሲፈቀድልን ለመቀጠል ነው፣ ለመስራት ከዛ በኋላ ለመስራት። አሁን እየሰራ ነው ያለነው ይሄን ነው ወይ ወደኋላ እና ያለ አባት ሆይ ብለን በምንልበት ምንም ነገር ቢከብድ፣ ምንም አቅማችን ባይፈቅድ፣ ምንም የኛ ፍቃድ መስሎ ባይታየን ያን የእርሱን ፍቃድ ለማድረግ መነሳት እፈልግ መታደል መላእክት በሰማይ እንደሚታዘዙለት እኔ መታዘዝ አስተምረኝ እንደማለት ነው። ከፍቃድ ውጭ አልሄድ እንደማለት። ብዙ ጊዜ ፍቃድ ሲነሳ መቼም የንግድ ፍቃድ፣ የመንጃ ፍቃድ፣ ምናምን ፍቃድ ወደ አእምሯችን ይ እጅግ የሚገርመው ግን ይህን ክፍል ጌታ ሲያስተምረኝ በጣም ብዙ በተለይ በነጋዴ አስተማሪ ፍቃድ የሌለው ነጋዴ በጣም ትርፋማ ይሆናል። ስሙ ኮንሶርቫ በጣም ትርፋማ ይሆናል። በጣም ትርፋማ ይሆናል። ፍቃድ ያለው ሰው ታዲያ እሱን ሲያይ እኔ ግብር እየከፈልኩ እኔ ደንቡን ጠብቀ እየሄድኩ እኔ እንደዚህ ሁኜ እንደዚህ በቃ በሱ ላይ ጥቆማ ላይ ያክል ይፈልጋል። ደግሞ ሀብታም ይሆናል። ፍቃድ ያለው ግን በኖርማል አካሄድ ስለሆነ የሚሄደው እድገቱ ቀስ ያለ ነው። የሚገርመው ግን ጌታ ያስተማሪ በጣም ደስ ያለ ኮንትሮባንዲስት ደግሞ ሲከስር አንድ ጊዜ ነው። ሲከስር አንድ ጊዜ ነው። በቃ ውልቅ ብሎ በቃ እራቁቱን ቀርት ይላል። አጥንቱ ነው የሚቀሩ ይሄኛው ፈቃድ ያለው ግን ቀስ በቀስ እያደገ በኋላ ወደ ታች ያዋል። በመንፈሳዊ ዓለምም እንደዚሁ ነው ያሳይ ከእግዚአብሔር ፍቃድ ውጭ የሆኑ እንቅስቃሴዎች በሙሉ ለጊዜው ፍሬያማ ይመስላል። በጣም ያደገ ይመስላል። በጣም በቃ ህዝብ ህዝብ ነው፣ ጭፈራ ነው፣ እልልታ ነው፣ መንከባለል ነው፣ አማ አቧራው ጨሰ ነው። በቃ ለፍቃድ እግዚአብሔር ይመስላል። በጣም ይመስላል። በቃ ሌላ መንፈስ ቅዱስ በትልቅ ስራ እየሰራ ይመስላል። ኮንትሮባንድ ነው በድፍረት ነው። ኮንትሮባንድ ምን ማለት ነው? መ አይተንም ከሆነ በህይወታችንም እያየኑ ነው። እንደዚህ አይነት ነገሮች በሙሉ እየከሰሙ እየከሰሙ እየከሰሙ እነዚህ ጎታታ የተባሉት ደግሞ ቤተክርስቲያን ተብላ የተጠራችው ጎታታዋ ግን ኃይል እየጨመረች እየጨመረች ምንም ደካማ ብተዋል እራሷ ክርስቶስ ነው። እና እየጨመረ እየጨመረ፣ አያኛው ደግሞ ኮንትሮባንድ ወታች እየወረደ ይሄዳል። አይቀሬ ነው። እና ፍቃድ፣ ትልቅ ሚስጥር አለ። ፍቃድ በሰማይ እንደሆነች እንዲሁም በምድር ትሁን በሚባልበት ጊዜ ፍቃድ መጠየቅ በእውነት በጣም ፍቃድ በሰማይ እንደሆነ እንዲሁም በምድር ትሆንም ብሎ ለማለት የራስ ዝግጅት ያስፈልጋል። የራስ ዝግጅት በጣም ያስፈልጋል። ለመታዘዝ፣ በተባለው መሰረት ለመስራት፣ ጊዜ ቢፈጅ እንኳ ለመታገስ፣ ፈተና ቢበዛበት እንኳ በፈተና ውስጥ ለማለፍ ፈቃድ ያስፈልጋል። ፍቃድ ያለው ህጋዊ ነው። ሲጀምር ህጋዊ ነው። ፍቃድ ካለ ህጋዊ ነህ። ህጋዊ ከሆንክ ከደግሞ የሚያሰጋህ ነገር የለም። ህጋዊ ከሆንክ ቀጥ ባለው መንገድ ነው የምትሄደው። ግራም አትልም፣ እኝም አትልም። ህጋዊ ፍቃድ በእንጃ ፍቃድ ያለው ሰው ትራፊክን አይፈራ በተለይም ደግሞ መንጃ ፈቃድ ስላለው እንደፈለገ አያሽከረክርም። ርቀቱን ጠብቆ መብራት ማብራት ካለበት፣ ፍሬቻ ማሳየት ካለበት፣ ማቀዝቀዝ ካለበት፣ መሮጥ ካለበት አለ። ፈቃድም ቢኖረው ህጉን ጠብቆ ነው። ህጉን ጠብቆ ነው። በሰላሳ አሽከርክር ተብለህ በመቶ ሀያ ብታሽከረክር ወደፊት ያሉትን ሰዎች በህግ አክብሮ እየሄዱ ያሉትን ሰዎች እየደፈጠጥክ ነው። በመቶ ሀያ ሂድ ተብለህ ደግሞ በሰላሳ እያሽከረከርክ ከሆነ ከኋላ የሚመጣው በመቶ ሀያ እየመጣ ያለው አንተን እየደፈጠጠህ ያልፋል። ስለዚህ ምንድነው የሚያስማማል? በመቶ ሀያ ሂዱ ከተባለ ሁሉም በመቶ ሀያ ሄደ። በቃ መገጫጨት የለም። ፌስህን ጠብቀህ መስመርህን ጠብቀህ ህጉን ጠብቀህ ትሄዳለህ። ነፃ አትገጭ። ዛሬ ብዙ ሰው እየተገጨ ያለው በፍጥነት ነው በፍጥነት ነው። ትናንትና ጌታን አግኝቶ ዛሬ ሐዋርያ ነኝ ይላል። ይሄ በአንድ ሺህ ምናምን ኪሎ ሜትር ነው በሰዓት እየሄዳ ያለው ማለት ነው። ሐዋርያ ከተባለ በአንድ ሺህ ምናምን ኪሎ ሜትር ፍጥነት ነው ተርሃዋ እየበረረ በረረ ነው የሚባለው። ተሽከረ በረረ ፍቃድም ንኦ የፈቃዱ ማደራረግ መስመር አለው ነው። ይህን ወደዚህ ወደ መንፈሳዊ ነገር ስናመጣው የምንሰራቸውን የእግዚአብሔርን ስራዎች በተሸከምነው ልክ ፔስ፣ ወይም በተሰጠን ፍቃድ ልክ መስራት ከኛ ይጠበቃል። እንዲሁ ዝም ብለን እንዲሁ ዝም እየመጸለዩ ለእኔ አይጠቅመኝ ለበላቸው አይጠቅመኝ። በቀደፈ ሰማይ እንደሆነች እንዲሁ በምድር ትሆን። ይኸው እንግዲህ አርባ ዓመት በጌታ ወደ አንድ አርባ ሁለት ዓመት ሆኖኛል። አርባ ዓመት ይህን ጸሎት ጸልየዋለሁ። ቢያንስ እንደ በቀን ሁለት ጊዜ ጸልየዋለሁ። እንደ ቀኖችን ብናባዘ መዓት ናቸው። ነዚም በሙሉ እዛው ዛው ላይ ከሆኑ አለ ብዙ ላይ እንገኛለን እኮ በጣም በብዙ ነገር እንገኛለን። ያው ከሆን ምን ጥቅም አለ? ፈቃድህ በሰማይ እንደሆነ እንዲሁ በምድር ትሆን ብለን ስንል እኛነታችን ፈቅደን ነው፣ ማንነታችን ፈቅደን ነው፣ ሁኔታዎችን ፈቅደን ነው፣ እግዚአብሔርን ልንታዘዝ ፈቅደን ነው፣ እግዚአብሔር በሰጠን ጸጋ ልንጠቀም ፈቅደን ነው። ጸጋችን በአግባቡ በተሰጠስ ጸጋ እንኳን የምታገለግለው በአግባቡ ነው። ፍጥናትህን ጠብቀህ ነው እርቀትን ጠብቀህ ነው ሚለውን ለማሳየት ተፈልጎ በዚህ ዙሪያ ነው ጌታ ያስተማረኝ። እና እግዚአብሔርን ሀሳብ የምንጠይቀው መቼ መቼ ነው ቢባል፣ ወይ ጊዜ፣ በጠዋት በየዕለቱ በየቀኑ በየምሽቱ እግዚአብሔር ፈቃድ ይጠየቅ። ልውጣ፣ ልሂድ፣ ልቀመጥ ፈቃድ ማ ይጠየቀው አንድ ነገር አንድ ነገር ወይም ደግሞ በካታጎሪ እንፈልግ ከተባለ ፈቃድ የማይጠይቀው ጸሎትና የእግዚአብሔር ቃል ነው። የእግዚአብሔር ቃል ፈቃድ አይጠይቅም፣ ማንበብ ነው። ኦልሬዲ ጊቭን የተሰጠ ነው። ማንዳቶሪ ማንዳቶሪ፣ ፈቃድ አያስፈልግም። ጌታ ወይ ቃልህን ላልንብበው፣ ጌታ ወይ ደጸ አይባልም። ይበላል ፈቃድ አያስፈልግም። እሱ ኦልሬዲ ጊብን ከኛ ጋር ከህይወታችን ጋር የተዋሃደ ወይም ደግሞ የዘወትር በስተንፋስ አየር ልሳ ብለን ነው ምንስበ ኦክሲጅን ልሳ ብለን አንስብም። እንጀራ ልብ ብለን አንበላ አንበላ እንጂ፣ ከዚህ ውጭ ያሉት በሙሉ ፍቃድ ይጠይቃል። ከዚህ ምሽ ሺ ጸጋ ቢኖረን በጣም የሚያስደምም ጸጋ ቢኖረን ፍቃድ ግን ያስፈልጋል። አርገው ልውጣ ልስበክ ልናገር ወደዚህ ህዝብ ስንቀርብ ህዝብን ቆጥረን አለምንቀርበው ወይም ደግሞ ቤተክርስቲያን ያለውን መቀመጫ ቆጥረን አለምንቀርበው ፈቃዱን ይዘን ነው ምንቀርበው። ደግመዋል። እዚህ ፓስተሮች ስላላችሁ እኔ አገልጋይ ነኝ፣ በነገራችን ላይ ምንም ማዕረግ የለኝም፣ ግን ማዕረግ አለችኝ፣ ወንድም ወንድም በላቸው። በእግዚአብሔር ፊት የምናገረው ነገር ቢኖር ምንድን ነው? በዘፈቀደ በእግዚአብሔር ፊት አልቀርኩም። በማን ነው? በእግዚአብሔር ህዝብ ፊት አልቀርኩም፣ በዘፈቀደ። በምን ተአምር አልቀርኩም? ምንም በምንም። ለምን የህዝቡ ጸሎት ሲባል ህዝቡ ጸሎት ብዙም አይተጋም። ጸሎት ሲባል በቃ የጸሎት አዋጅ ሲታወጅ የሚመጣው በቃ የተወሰነ ሰው ነው። እንደው አምስት፣ ስድስት፣ አስር፣ ሃያ ያ ቢባል አርባ የእንትን የመዝሙር ወይም ደግሞ ምንድነው የሆነ ፌስቲቫል ቢባል ደግሞ በቃ አዳራሽ ጠቦ፣ ድንኳን ተተክሎ አያችሁ ድንኳን ድንኳን ተተክሎ፣ አሁን ድንኳን ተተክሎ የሚመጣው ህዝብ መሃል መቆም እና አምስት ስድስት ሰዎች መሃል መቆም ዘሳይም እግዚአብሔር በሚሊዮኖች መካከል ያው እግዚአብሔር ትልቁ እግዚአብሔር፣ በአምስት ሰዎች መካከል ያው ትልቁ እግዚአብሔር። እግዚአብሔር ፍሪይ አይደለም፣ ፍሪይ አይደለም። ትንሽ ሰው ሲሆን ትንሽም የሆነ አምላክ አይደለም፣ ብዙ ሲሆን ደግሞ እንዲህም ገዝፋ አምላክ አይደለም። ያው እግዚአብሔር በዝፋኑ ላይ ለዘላለም ያሆን ከመታወቅ የሚያልፍ ከመታወቅ የሚያልፍ ማንነት ነው ያለው። ስለዚህ በእግዚአብሔር ፊት በህዝብ ፊት በምንቀርብበት ጊዜ ፈቃዱን ጠይቆ መቅረብ መሰረታዊ እንደሆነ ያ ምንም ይሁን ምን በሰማይ ላይ በአካት ይደረጋል መንፈሳዊ ሚስጠር ነው። መንፈሳዊ መስጠት እያንዳንዷ የምናገለግላት አገልግሎት በፈቃዱ የሆነች ነገር ሁሉ በአየር ላይ ትቀመጣለች እና ትሄዳለች ትሰራለች አሁን የምንነጋገረው ነገር በዚህ ኤክሌሲያ ሀያ ሰላሳ ሆነን አርባ ሀምሳ ሆነን የምንነጋገረው ነገር ሁሉ እንደ እግዚአብሔር ፈቃድ የሆነው ሁሉ አየር ላይ ይያዛል እንኳን እንደ ፈቃዱ ያለው ያለ ፈቃድ የሆነው ሁሉ አየር ላይ ካፍ ይደረጋል ለራሳችን ለጥያቄ ማለት ምን ለማለት ነው በእያንዳንዱ እንቅስቃሴያችን ከጸሎትና ከእግዚአብሔር ቃል ማንበብ ውጭ ያሉ በሙሉ ፈቃድ የሚ ተፈቅዶልን ሳጠቃልለ ተፈቅዶልን እንኳ ተፈቅዶልን በምንሰራበት ጊዜ ስርዓቱን ጠብቀን ማድረግ እንዳለብን የእግዚአብሔር የቃተተው በልጅ ዙሪያ እግዚአብሔር በእውነት ፍቃዱ ለእያንዳንዳችን እንዲያሳውቅ በፈቃዱ መውጣት መግባት እንዲሆንልን ጸጋው እንዲረዳ በእውነት እግዚአብሔር ይርዳ። እግዚአብሔር ይርዳ እና ፍቃድ መሰረታዊ ነው። ፍቃድ በሰማይ እንደሆነች እንዲሁም በምድር አሁን ፈቃዱ በሰማይ እንደሆነች እንዲሁም በአንተ ላይ ይሁን። ፈቃዱ በሰማይ እንደሆነች እንዲሁም በአንቺ ላይ ይሁን። ፈቃዱ በሰማይ እንደሆነች እንዲሁም በእኔ ትሁን። እንደ ፈቃዱ መውጣት መግባት እንዲሆንልን፣ እንደ ፈቃዱ መናገር ይሆንልን፣ እንደ ፈቃዱ ማገልገል እንዲሆንልን፣ እንደ ፈቃዱ መስራት እንዲሆንልን፣ እንደ ፈቃዱ በህዝብ ፊት መቀረብ እንዲሆንልን እግዚአብሔር